ሰላም ጠናስትልን ስጥልን፣ ክቡራን ተመልካቾቻችንና አድማጮቻችን ዘውዱ መንግስት ነኝ። ከዚህ ከአገር እንግሊዝ አሁን የዘውዱ ሾው አጫጭር ዜናዎችን አቀርብላችኋለሁ። አብራችን ቆዩ። በቅድሚያም ርዕሶቹን እንሆ፣ ሱዳን ኢትዮጵያን ወረረች፣ በጋምቤላም ባንዲራዋን ሰቀለች፣ ዳኞቹ ስዩም ተሾመን ካላቀረባችሁ ስራ እናቆማለን አሉ፣ ጳጳሱ ከቤት እንዳይወጡ እግድ ተጣለባቸው። የትግራይ ከፍተኛ ባለስልጣንም ክስ ስለተመሰረተባቸው፣ የወጣቶች አፈሳ ጠንክሮ መቀጠሉ ተገለጸ። አሁን ወደ ዝርዝሩ እንሄዳለን። አብራችን ቆዩ። በአማራ ክልል የዩኒቨርሲቲ ተማሪዎችን በመሰብሰብ በተለይም በድሮን የተጎዱት ወገኖቻችንን የወደመባቸውን ንብረቶች ዶኩሜንተሪ በመግራጽ ይህንን የሰራው ይህ የአማራው ክልል ፋኖኔ ባይሆነው በሚል ገልጻ አቀረቡላቸው። እናም ይህን ለመከላከል በጋራና በአንድነት ቆማቸው ህዝባቸውን ታደጉ የሚልም ጥሪ ያቀረበላቸው ይህ የተደረገውም በትላንትና ዕለት በፖሊቴክኒክ ኮሌጅ የዚህ ዓመት የመራቂዎችን ሰብስቦ ነው። በተለይም በመስከረም ሆቴል ከሰበሰቧቸው በኋላ ይህ ፋሽስት አገዛዝ ጽፋትና መዘዙን በሚል ርዕስ ያዘጋጀው በድሮን የጨፈጨፉትን ትምህርት ቤቶች፣ መኖሪያ ቤቶች፣ የተዘረፉ ንብረቶችን የተቃጠሉ ሀብቶችን በማሳየት ጭምር ያቀረበላቸው በድሮን የጨፈጨፋቸውን ልክ በተለይም በፋኖች ጉዳት እንደደረሰ በማስመሰል የገለጸው ዶክመንተሪ ፊልዱ ይህንን የሚያቀርበው በቪዲዮ እና በፓወርፖይንት መሆኑ ነው የተገለጸው። በተለይም ጽንፈኛው ቡድን የሰራው ነው በማለት ሲያሳዩ ከቆዩም በኋላ ራሱን የሀገር መከላከያ እያለ የሚጠራውን የወንበዴና ስሙ ሰው በላ ቡድን እንዳትቀላቀሉ በማለትም ነው የቀለጸላቸው። በተለይም በሐሰት ትርክቶቹ ከባህር ዳር በመጡ የአማራ ባንዳዎች እና በደብረ ብርሃን ይቅርታ በደብረ ማርቆስ ብልጽግና ባንዳዎች የመሩ ሲሆን ከየቀበሌው የመደቧቸው የብልጽግና መረጃና የደህንነት ተማሪ መስለው በመሰብሰብ የሐሰት ዶክመንተሪ ሀሳብ ሲሰጡ የነበሩና ሲመርጁ ዋሉ መሆኑን ለመረዳት ችለናል፣ ይላል ያገኘነው መረጃ። በመሆኑም በተለይም ሽፍታው ደግሞ የኮሌጁና የዩኒቨርሲቲ ተማሪዎች እንዲሰበሰቡ መረጃ ደርሶናል። ስለዚህም በደብረ ማርቆስ ከተማ የሚገኙ የግል ኮሌጆች፣ እንዲሁም በደብረ ማርቆስ ዩኒቨርሲቲ ስትማሩ የነበራችሁና በዚህ አመት የምትማሩ ተማሪዎችም ከዚህ አይነት ጅምላ አፈሳና እገታ ራሳችሁን እንድትጠብቁ የሚልም መረጃ ደርሷል በተለይም ንጹሐንን በመጨፍጨፍ በማሰቃየት መከራና ስቃይ በማለት የህዝቡን ጩኸትና ዋይታ እንኳን የማዳምጠው የመንግስት አካል ዛሬ ደግሞ በተለያየ ዩኒቨርሲቲ የሚማሩትን በመሰብሰብ አሁን ከኛ ጋር ቁሙ ነው የሚላቸው ከተሞች በአዲስ አበባ በባህር ዳር በጎንደር በሸዋ በወሎ እንዲሁም ከሁሉም የአማራ ክልል ከተሞች ያሉ ወጣቶች እየታፈሱ ይህንኑ ፋሽስታዊ ስልጣኑ እንዲቀጥል እያደረጉ እንደሚገኙም ታውቋል ስለሆነም ማንኛውም ወጣት እንቅስቃሴ በመገደብ እራሱን እንዲጠብቅና የከተማ ተልኮውን ፈጽሞ ፋኖነትን በተግባር ወጥቶ መቀላቀል የሚያደርገውን የህሉና ትግል እንዲደግፍም እናሳስባለን ሲሉ በፋኖዎቹ በኩል መረጃዎቹ እየወጡ ይገኛሉ። የብልጽግና መንግስት ዛሬም የጨነቀ ውለታ የተለያዩ ወጣቶችን ህፃናቶችን ጭምር በማፈስ ከዛም በዩኒቨርሲቲ ያሉትን ጭምር መቀስቀሱ እጅግ ስጋት ውስጥ መግባቱን አመላካች ነው ይላሉ በርካቶቹ። በመንግስት በኩል የደረሰው ኪሳራ ከባድ መሆኑን በመግለጽ ህዋት ከፍተኛ የመንግስት ባለስልጣናቶች ክስ ተመሰረተባቸው። በህዋት አመራሮች ላይ ነው ይህ ክስ የተመሰረተው 18 ከፍተኛ የትግራይ አመራሮችን ጨምሮ በዘር ማጥፋት ወንጀል 64 ሰዎችም ክስ ተመስርቶባቸዋል። ዶክተር ደብረጽዮን ገብረ ሚካኤልን ጨምሮ ነው ከፍተኛ የመንግስት ባለስልጣናቶች ክስ የተመሰረተባቸው። በተለይም በትግራይ በተካሄደው ውጊያ ከፍተኛ ጉዳት ያደረሱ ህዝቡን ያስጨፈጨፉ እና የጨፈጨፉ እንደሆነ ነው የተገለጠው። ዶክተር ደብረጽዮን ጨምሮ የተከሰሱት እነዚህ 18 ከፍተኛ የትግራይ ባለስልጣናትና የጦር መሪዎች በፌደራል መንግስት በተሾመው 64 ጊዜ አስተዳደር አመራርና ሰራተኞች ላይ ከጥቅምት 2013 እስከ ጥቅምት 2015 ድረስ የነበረውን የትግራይ ደም አፋሳሽ ጦርነት የዘር ማጥፋት ወንጀል ፈጽሟል በሚል ነው ክሱ የተመሰረተባቸው። ወንጀለኞቹ እጅግ በርካቶች መሆናቸውን በዝርዝር ተቀምጧል። ከሚያዝያ 21 ቀን 2017 ዓም ጀምሮ ለፌዴራል ፖሊስ ኮሚሽንና ለጠቅላይ ምርመራ መምሪያ የቀረበው የጽሁፍ ክስ እንደሚያመለክተው ከሆነ ከፍተኛ ጉዳት አድርሰዋል። እነዚህ የተጠቀሱት ግለሰቦች በጊዜው ያስተዳደሩ አመራሮችና ሰራተኞች ላይ የዘር ማጥፋት ወንጀል ፈጽመዋል በሚል ነው ክሱ የተመሰረተባቸው። ክሱ የቀረበው በአቶ አበራ ንጉሴ የተባሉ የህግ ምሁር እንደሆነም ነው የተገለጸው። እኚሁ ምሁር ክሱን ሲያቀርቡ የደረሰውን ወንጀል እና ዝርዝር ጉዳም አብራርተዋል። በተለይም ጠበቃው ከጥቅምት እስከ ሰኔ 2013 በፌዴራል መንግስት በተቋቋመው ጊዜ አስተዳደር የፍትህ ቢሮ ኃላፊ ሆነው ያገለገሉ ግለሰብ መሆናቸውን ታውቋል። በትግራይ እየተደረገ ያለው ጭፍጨፋ እጅግ ከፍተኛ መሆኑን የገለጹ ሲሆን ከአሁን በኋላ በወሰኗቸው በእርምጃዎች በሰጧቸው ትዕዛዞች ላይ መንግስት ትኩረት አድርጎ የህግ አካሉ የፍርድ ውሳኔውን በአስቸኳይ እንዲሰጥና በተለይም መከራና ስቃይ የደረሰባቸው ወገኖቻቸውን ልጆቻቸውን ያጡት ጭምር በህግ ፍትህ ሊዳኙ ይገባልም ሲል ገልጠዋል። ጠበቃውም አዳማ በአዳማ ከተማ እየተካሄዳለ ስለሚባለው አፈሳ የነዋሪዎቹ ስጋት ከፍተኛ መሆኑ ተገለጸ። በሁለት ሳምንት በፊት ጀምሮ ነው በኦሮሚያ የተለያዩ አካባቢዎች ወጣቶች ከየመንገዱ እየታፈሱ መሆናቸው ወላጆች፣ ወጣቶችና ፖለቲከኞች በተለያዩ ማህበራዊ ሚሎች ላይ እየገለጹት ይገኛሉ። ቢቢሲ ያነጋገራቸው የከተማ ነዋሪዎችም በግዳጅ የታፈሱ ወጣቶችን እንደማወቁና እነርሱም ባለባቸው ስጋት የተነሳ ድንገት ከተያዝን በሚል ገንዘብ ይዘው እንደሚንቀሳቀሱ ነው የተናገሩት። ቢቢሲ ከአዲስ አበባ አንድ መቶ ኪሎ ሜትር ርቀት ላይ የምትገኘውን በአዳማ ከተማ የሚገኘውን እና በመንገድ ላይ ታፍሶ ታጉሮ በውል ያልታወቀ ቦታ መጋዘን መመልከቱም ነው የተገለጸው። እጅግ ያሳዝናል። ዜጎች እንደዚህ እየታፈኑ በጭካኔ ሲንቀሳቀሱ ብሏል። የአዳማ ነዋሪዎቹ ብዙ ስጋታችን ከፍተኛ ነው በሚል ነው በዝርዝር ለቢቢሲው ጋዜጠኛ የገለጹለት። የመጋዘኑ መግቢያ አካባቢ ሰዎች እንዳይቀርቡ ገመድ የተወጠረ ሲሆን የኦሮሚያ ሚሊሻ የደንብ ልብስ የለበሱ የፀጥታ ኃይሎችም ጥበቃ ያደርጉለታል ነው የተባለው። አካባቢውን ከመጋዘን ውጭ ሌሎች እዚያው መጋዘን ውስጥ የሚገኙ ቤተሰቦች፣ እንዲሁም ባሎቻቸው የተያዙባቸው ሴቶች ተሰብስበው ይታያሉ ነው ያለው መረጃው። የተወሰኑ ሴቶች ጨቅላ ህጻናቶችን የያዙ ሲሆን ሌሎቹ ደግሞ ለቤተሰቦቻቸው የሚሰጡ ምና ምግብ መያዛቸውን አይንማኞቹ አረጋግጠዋል። ቢቢሲ ከዚህ ማቆያ መጋዘን አካባቢ ከተሰበሰቡ ሰዎች እንደተረዳው ከሆነ ወጣቶቹ በመንገድ ላይ ከታፈሱ በኋላ በፀጥታ አካላት ወደዛ ቦታ የመጡ እንደሆኑ ነው የተገለጸው። በህዳር ወር የኦሮሚያ ክልል አስተዳደር አካላት እና የጸጥታ ኃይሎች ሕጻናት የአይምሮ ህሙዋን ጨምሮ በርካቶች መከላከያ ስራዎት እንዲቀላቀሉ በሚል በግዳጅ እንደያዙ የኢትዮጵያ ሰብአዊ መብቶች ጉባኤም መግለጹ አይዘነጋም። ችግሮቹ አሁንም እየተባባሱ ናቸው። መንግስት ዛሬም አፈናውን ጠንክሮ ቀጥሎበታል ነው የተባለው። በመኪና አደጋ ሰዎች መሞታቸው ተነገረ። እስካሁን የስድስት ሰዎች ህይወት አልፏል ብሏል ፖሊስ። የሟቾቹ ቁጥር ሊጨምር እንደሚችልም ነው የገለጸው። በተለይም በዛሬው ዕለት ከቀኑ ሰባት ሰዓት ከሙከ ጡሪ ወደ ጂዳ ሲጓዝ የነበረ በተለምዶ አይሱዚ ቅጥቅጥ መለስተኛ ህዝብ ማመላለሻ አውቶቢስ ነው ከለሚ ወደ አዲስ አበባ ሲጓዝ ከነበረ የደረቅ ጭነት ተሽከርካሪ ጋር በመጋጨታቸው ከባድ የትራፊክ አደጋ መድረሱን ኤፍፊ መዘገቡ ታውቋል። አደጋው የደረሰው በኦሮሚያ ክልል ሰሜን ሸዋ ዞን ዋጨሌ ወረዳ ሙከ ጡሪ ከተማ አቅራቢያ መሆኑ የተገለጸው የአደጋው ከፍተኛ ጉዳት ማድረሱ የተገለጸ ሲሆን፣ በተለይም አሽከርካሪዎች በተደጋጋሚ ጊዜ በሚፈጸሟቸው የቸልተኝነት እንቅስቃሴ ነው የሰዎች ህይወት ዛሬም እየጠፋ የተገኘው ተብሏል። እስካሁን ስድስት ሰዎች ህይወት ማለፉ ተረጋግጧል። ከሟቾቹ በተጨማሪም አንድ ሰዎች ከባድ እንዲሁም ሌሎቹ ላይ 17 ሰዎች ላይ ደግሞ ቀላል ጉዳት መድረሱን ነው የዞኑ ፖሊስ መምሪያ የትራፊክ ክፍል ኃላፊ ኢንስፔክተር ታክሌ ተወረራ የገለጹት። በተደጋጋሚ ጊዜያቶች እየደረሰ የሚገኘው የወንጀል ድርጊት እየተባባሰበትም የሚገኘው የኦሮሚያ ክልል አሁንም ጉዳቱ የከፋ እንደሆነም ታውቋል። ኦሮሚያ በኢንዱስትሪ ፓርኮች ውስጥ የሚሰሩ ሰራተኞች በወሲብ ንግድ መሰማራታቸውን ተገለጸ። በኢንዱስትሪ ፓርኮች የሚሰሩ ሰራተኞች የሚከፈላቸው ደሞዝ ለመሸፈን ባለም ስላልቻሉ ማታ ማታ በወሲብ ንግድ የተሰማሩ መኖራቸው በጥናቱ መለየቱን ነው የተገለጸው የጨርቃ ጨርቅ ፌዴሬሽኑ እንዳሳወቀው በኢንዱስትሪ ፓርኮች የሚሰሩ ሰራተኞች የሚከፈላቸው ደግሞ ዘጅጋ ናሳ ነው። ራሳቸውና ቤተሰቦቻቸው ማስተዳደር አልቻሉ። በዚህ ምክንያት ችግር ውስጥ ገብተዋል ሲል ነው በጨርቃጨርቃ አምራች ኢንዱስትሪ ውስጥ መፈጠር በሚል ርዕስ የፖሊሲን አቅጣጫ ጠቋሚ ጥናት ለማድረግ የማህበራዊ ጥናት መድረክ የገለጸው በተለይም የባለድርሻ አካላቶች ውይይት ላይ የተገኙ የጨርቃጨርቅ ፌዴሬሽን ተወካያቶ ተስፋዬ አብዲሳን የሚከፈላቸው ደሞዝ ለኑሮ ስለማይበቃቸው ነው ማታ ማታ ከሆቴል ተመላሽ ምግቦችን ይዘው የሚገቡ ሲልም ገልጸዋል። የችግር መፍትሄ እስካልተሰጠው ድረስ አሁንም የአደጋው እየከፋ እንደሚሄድ ነው የተገለጸው። በተደጋጋሚ ጊዜያቶች የሚገለጹለት የመንግስት ኃይል ዛሬም ምላሽ ሊሰጥ አልፈቀደም። ጳጳሱ ከቤት እንዳይወጡ እግድ ትጣለባቸው። መንፈቅ ያስተምራሉ መንፈቅናን ያስተምራሉ የተባሉት ጳጳስ ናቸው። በሲኖዶሱ እቅባ የተጣለባቸው ከቤት እንዳይወጡም። ብፁዕ አቡነ ገብርኤል በመኖሪያ ቤታቸው ተአቅበው እንዲቆዩ ነው ቋሚ ሲኖዶሱ ውሳኔ ያሳለፈው። የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ቋሚ ሲኖዶስ ብፁዕ አቡነ ገብርኤል ከቤተክርስቲያን የነገረ ማርያም አስተምሮ ውጭ በፍኖተ ጻድቅ ጠቅላይ ማህበር አዳራሽ የሰጡት ትምህርት በማህበረ ሚዲያው የተላለፈው ሁኔታ በተመለከተ ነው በተደረገው መደበኛ ጉባኤ ተወያይተው ለመወሰን በያዘው ቀጠሮ መሰረት ውይይት ከደረገ በኋላ ውሳኔ አሳልፏል። በዚሁም ሁኔታ ፍኖተ ጻድቅ ጠቅላ ባህላ በተለያዩ ጊዜያቶች በቅዱስ ቤተክርስቲያኑ አስተምሮ ውጭ በሚደረገው የሚዲያ አስተላልፎ የስህተት ትምህርት የቤተክርስቲያኗን አባቶች ሊቃውንታንና እና በክርስቲያኑን ያሳዘነ በመሆኑ በማህበራት መዝገባ ክትትልና ቁጥጥር መመሪያ በኩል ጊዜያዊ የገዳ ደብዳቤ እንዲደርሰው በመምሪያው በኩልም አስፈላጊው ጥብ ቅትትል እንዲደረጉ በጉዳዩ ላይ የመጨረሻ ውሳኔ መስጠት ይቻል ዘንድ አምስት አባላት ያሉት ኮሚቴ እንዲቋቋምም ውሳኔ ሰጥቶበታል። ሲኖዶ ጥልቅ ውይይት ካደረገ በኋላ ነው ይህንን ውሳኔ ያስተላለፈው። በሁለተኛ ደረጃ ብፁዕ አቡነ ገብርኤልን በተመለከተም በተለይም በማርያም ቤዛዊት ዓለም አትባልም በማለት ከቤተ ክርስቲያን ነገረ ማርያም አስተምህሮ ውጭ የሰጡት እጸጽ ያለበት ትምህርት በሊቃውንት ጉባኤ በኩል በሚገባ ተመርምሮ ተጣርቶ ከመፍትሄ ሀሳብ ጋር ለቋሚ ሲኖዶሱ በአስቸኳይ እንዲቀርብ፣ ብፁዕነታቸው ጉዳዩ ተጣርቶ የመጨረሻ ውሳኔ እስከሚያገኙ በመንበረ ፓትርያርክ ጠቅላይ ቤተ ክህነት ቅጥር ግቢ ውስጥ በሚገኘው መኖሪያ ቤታቸው በታቅቦ እንዲቀመጡ ነው ትእዛዝ የተሰጣቸው። ብፁዕ አቡነ ፊልጶስ የደቡብ ኦሙና ኦሬ ዜና ሀገረ ስብከት ሊቀጳጳስ ምክድ ስላሴ መንፈሳዊ ዩኒቨርስቲ ፕሬዚዳንትና ብፁዕ አቡነ ባርነባስ የደቡብ ካሊፎርኒያ ሀገረ ስብከት ሊቀጳጳስ ያስተላልፉላቸው የስህተት ትምህርቶችና በሌሎችም መምህራን የተላለፉ ነቀፍታ ያለባቸው ትምህርቶች ካለ ሊቃውንቱ ጉባኤ ቤተ ክርስቲያኒቱን አስተምረ አስተምረው አንጻር በሚገባ መርምሮና ጣርቶ ከመፍትሄ ሀሳብ ጭምር በአጭር ጊዜያት ውስጥ አቋም ሲኖዶሱ እንዲያቀርብም ውሳኔ ነው ያሳለፈባቸው። ውሳኔው ተጣርቶ ውሳኔ እስከሚሰጥም ድረስ የተሰጠቱን ጊዜያዊ ውሳኔዎች ገቢራዊ እንዳያደርጉም ትእዛዝ ተሰጥቶባቸዋል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መገናኛ ብዙሀን ስርጭት ድርጅት ለፍኖተ ጻድቃን ጠቅላላ ማህበር ሚዲያም የአየር ሰዓት የሰጠበትን ዝርዝር ሁኔታ በማህበሩ በኩል በተያዘ አየር ላይ የዋላቸው ትምህርቶች የሚያሳይ ሪፖርት እንዲቀርብ ነው ትእዛዝ የተሰጠበት። ቤተክርስቲያኒቷም በተደጋጋሚ ጊዜያቶች ስህተት ውስጥ የሚከቱትን ተጣርቶ ውሳኔው በቅርብ እንደሚሰጥም ተገልጿል። ዳኞቹ ስዩም ተሾመ የማታቀርቡ ከሆነ ስራ ልናቆም እንገደዳለን ሲሉ ተናገሩ። ስዩም ተሾመ የተባለው ግለሰብ የፌዴራል ፖሊስ ማቅረብ ካልቻለና ስማችንን ማጉደፉን የሚቀጥል ከሆነ ስራችንን ልናቆም እንገደዳለን ሲሉ ነው የከፍተኛ ፍርድ ቤት ዳኞቹ የገለጹት። የፌዴራል ፖሊስ ለሶስተኛ ጊዜ አክቲቪስት ማግኘት አልቻልኩም ብሏል። ዳኞቹን፣ በበኩላቸው ለፍትህ ስርዓቱ ያለውን ንቀት የሚያሳይ እንደሆነ ነው የተናገሩት። በተለይም በመሰረተ ሚዲያ ስዩም ተሾመ የተባለው አክቲቪስት በአቶ ዮሐንስ ቦያለው እና የአቶ ክርስቲያን ታደለን የክስ ሂደት አስመልክቶ በችሎት ላይ አሉታዊ ተጽዕኖ እየፈጠረ ነው በሚል ነው ፍርድ ቤቱ ግለሰቡም ስነስርዓት እንዲያሲዝ መጠየቃቸውን አስመልክቶ በቅርቡ መዘገባችን አይዘነጋም። ጉዳዩን እየተመለከተ የሚገኘው የፌዴራል ከፍተኛ ፍርድ ቤት ልደታ ምድብ የሽብር ወንጀል ችሎት አክቲቪስቱ ቀርቦ መልሱን እንዲሰጥ ለፌዴራል ፖሊስ ትዕዛዝ በተደጋጋሚ መስጠቱ አይዘነጋም። ይሁን እንጂ የተሰጠውን ትዕዛዝ በተለይም በህግ አስከባሪው በኩል ክትትል ተደርጎ ማቅረብ ሲገባቸው እስካሁን አለማቅረባቸው ችግሮቹን እያባባሰው መሄዱ ነው። ይህ ተገለጸው በኢትዮጵያ በኩል የሚስተዋሉ የሕግ ክፍተቶች በተደጋጋሚ ጊዜያቶች ምላሽ አለማስጠታቸውና ጉዳዩ የሚመለከተውም የመንግስት አካል እርምጃ ባለመውሰዱ ምክንያት ነው። ዛሬም በተለይም አክቲቪስት ስዩም ተሾመ አልቀርብም በማለት ወይም ባለማቅረባቸው ዳኞቹ የሚሰጧቸውን ውሳኔዎች ፍትሃዊነት የጎደለው ለማድረግ ከመዘለለ የችሎቱን ዳኞች በበኩላቸው ይህ ግለሰብ ለሶስተኛ ጊዜ የፌዴራል ፖሊስ ግለሰብ አላገኘሁትም በሚል ምላሽ መስጠቱ ተገቢነት የለውም ሲሉ ነው የገለጹት። የችሎቱ ዳኞች በበኩላቸው የፌዴራል ፖሊስ ግለሰቡ ለደህንነቱ ሲባል እጀባ እያደረገለት እንደሆነ ይህ ይታወቃል። ነገር ግን ፍርድ ቤቱ እንዲያቀርብ ትዕዛዝ ሲደርሰው አላገኘሁትም የሚል ምላሽ መስጠቱ በፍትህ ስርዓቱ ላይ ያለውን ንቀት የሚያሳይ ነው ሲሉ ገልጸዋል። ለምንድን ነው ይህ ሊሆን የቻለው ሲሉ ነው የገለጹት። በተደጋጋሚ ጊዜያቶች የሚሰጡትን ውሳኔዎች ገቢራዊ ለማድረግ የሚሰሩ ስራዎች ሁሉ ዛሬም እልባት አለመሰጠቱ እጅግ አሳዛኝ ነው ሲሉ ነው የገለጹት። መደረግ የሚገባቸው ጉዳዮች አለመወሰናቸውና አለመደረጋቸው ችግሮቹን እያባሰው እንዳለ ነው የተገለጸው። በኢትዮጵያ በኩል ያለው የፍትህ ስርዓቱ በተደጋጋሚ ጊዜያቶች ችግር እየፈጠረበት መሆኑ የተገለጸ ሲሆን አሁንም ይህ ግለሰብ በፖሊስ ተይዞ ካልቀረበና ዳኞች ስም የሚያጎደፍ ከስራ ችግሮችን እየፈጠረ የማያቆም ከሆነ ስራችንን ለመልቀቅ እንገደዳለን ሲሉ ነው የተናገሩትም። ችግሮቹ የተባባሰ ሆነዋል። አቤቱታ ያቀረቡት አቶ ዮሐንስ በኋላም በበኩላቸው የአቃቢ ሕግ ምስክር ለደህነታቸው ሲባል የስም ዝርዝራቸው እንዲደርሰን ተከለከልን እያሉ። በአቃቢ ሕግ በአቶ ኢዮስያስ አበጀ በኩል ለአቶ ስዩም ተሾመ ተሰጥቶ ማህበራዊ ሚዲያ ማን እንደሚመሰክርለት ነግረናል። ፍርድ ቤቱ የሚቀጣበትን ቅጣት ከወዲሁ ግለሰቡን እያነጋገር ነው። እኛ በግ ቁጥጥር ስር እያለን ይህ ሁሉ ዘመቻ ሲፈጸምብን ፍርድ ቤቱ ለምን ማስቆም አልቻለም? ሲሉም አቤቱታ አስምተዋል። ችሎቱ በበኩል አሁን ጉዳዩ በእናንተ ወጥቶ የፍርድ ቤት ጉዳዩ ይሆናል። ከዚህ ችሎት አልፎ ለጠቅላይ የፍትህ ስርዓቱ የሚመለከት እንደሆነ ነው። ለፌዴራል ፖሊስ ደጋግመን መጻፋችን ታውቃላችሁ። ማቅረብ የሚችለው ፖሊስ ነው። ፖሊስ የፍርድ ቤቱን ትዕዛዝ ካልፈጸመ የፍትህ ስርዓቱ ጥያቄ ውስጥ እንዳለ ይሄ ይጠቁማል። ለጊዜው ይህ ችሎት ማለት የሚችለው ይህንን ብቻ ነው ሲሉ ዳኞቹ በምሬት መናገራቸው ነው የተገለጸው። የፌዴራል ፖሊስ ለአራተኛ ጊዜ ስዩም ተሾመን አስገድደው ፍርድ ቤት እንዲያቀርቡ ችሎቱ ለሚያዝያ 30 2017 ዓ.ም ተለዋጭ ቀጠሮ መስጠቱም ለማወቅ ችለናል። መምህሯ በቁጥጥር ስር መዋሏ ተገለጠ። ተቀባይነት የሌለው ተግባር ሴት አስተማሪ በሴት ሕፃናት ላይ እንዲህ አይነት በደል ያሳዝናል፣ ሲሉ ወላጆችና በተጨማሪም የልጆች እናቶች ቅሬታቸውን አቀረቡም ማን ያምናል የሁለተኛ ክፍል ተማሪ ነች በአስተማሪዋ የተገረፈችው ምክንያቱ የቤት ስራ አልሰራችም ብላ በአራት ተማሪዎች አስይዛ ስድበድባት በድንጋጤ ሽንቷን መሽናቷም ነው የተገለጸው እጅግ ያሳዝናል በኢትዮጵያ ውስጥ እንዲህ አይነት ግፍና በደል እየተፈጸመ ዝምታ የበዛባት ምድር ሆናለች ኢትዮጵያ ሲሉም ቅሬታቸውን ገልጸዋል ከመተው ይልቅ ተጎድ ተናዳ ዱላዋን ጨምራ መቆም እስኪያቅታት ድረስ ድብድባታለች ይላሉ የዓይን እማኞች። በተማሪዋ ላይ የአዲስ አበባ ኮልፌ የሰላም በር ትምህርት ቤት ነው ይህ ሁሉ ጉድ እየተፈጸመው። በጣም የሚያሳዝን ነው። መምህሯ ለመደበቅ እየሞከሩ ቀዩ ተማሪዋንም መጀመሪያ ሆስፒታል እንዳትሄድ ቫይራል እንዳይወጣ ብለው ተማሪዎቹ እስኪቆሙ ድረስ ጠብቋቸዋል። የወሰዷትም አርሴማ መለስተኛ ክሊኒክ ካቆሙ በኋላ ነው። በተለይም ግንቦት 1 2017 ሪፈር የተጻፈላት እንደሆነ የተገለጸው ቤተሰቦቿ ከደንብ ጋር ተሯሩጠዋል። ህይወታቸው የሚመሩ ናቸውና ፍትህ ፍለጋቸውን የሚሉ ባለመሆናቸው ሂደቱ ዘግይቶ ቆይተዋል። ለፖሊስ ቢያመለክቱም እየተሰጠ ያለው ምላሽ እጅግ አሳዛኝ ነው ሲሉ ገልጸዋል። ሕፃናቷ ላይ የደረሰባት ጉዳት እጅግ ከፍተኛ መሆኑም ተገልጧል። የኢትዮጵያ ሰራተኞች በአመት በፊት ላነሷቸው አንገብጋቢ ጥያቄዎች ጠቅላይ ሚኒስትሩ ምላሽ እንዲሰጡ በድጋሜ ተጠየቀ። የኢትዮጵያ ሰራተኞች አንገብጋቢ ለተባሉ ጥያቄዎቻቸው ነው ምላሽ ሊሰጧቸው ባለመቻሉ ጠቅላይ ሚኒስትሩን አብይ አህመድ በድጋሜ እንዲያነጋግሯቸው አሁንም ጥያቄ ያቀረቡት የኢትዮጵያ ሰራተኞች ማህበር ኮንፌዴሬሽን ወይም የሰበኮ ፕሬዚዳንቱ አቶ ካሳንፎሌ በተለይም በኢትዮጵያ ጠቅላይ ሚኒስትር በኩል ጥያቄያቸውን ቢያቀርቡ ማንም እየሰማን የለም፣ አሁንም በድጋሜ እንዲ ይገኙና ምላሻችን እንዲሰጡ እንጠይቃለን፣ ብለዋል። በተለይም ከአንድ አመት በፊት ጠቅላይ ሚኒስትር አብይ አህመድ ጋር በነበራቸው ውይይት መድረግ አዎንታዊ ምላሽ ይሰጣቸዋል ተብሎ ቃል የተገባላቸው እንደነበረ አይዘነጋም። ግን ምንም የተደረገላቸው መፍትሄ አለመኖሩ ነው የተገለጠውም። የሰላም ሚኒስትር ተፈናቃዮች ወደ ቀያቸው እንዳይመለሱ የፖለቲካ ማዘዣ ሆኗል ሲሉ ተናገሩ። ከሁለት ሚሊዮን በላይ ተፈናቃዮች ዘጠኝ ወራት የተመለሱ 3ሺህ ብቻ ናቸው ሲሉ ነው የገለጹት። ሚኒስትሩ ከመኖሪያ ቀያቸው ተፈናቅለው መጠለያ የሚገኙ የሚገኙ ዜጎች ወደ ቀድሞ ቤታቸው መኖሪያ እንዳይመለሱ የፖለቲካ ማስያዣ ሆነው እየተንገላቱ እንዳለ ተናገሩ። የሚኒስትሩ የስራ ኃላፊዎች ከሚያዝያ 22/2017 ጀምሮ የተቋቋመ ዘጠኝ ወራት እቅድ አፈጻጸም ለህዝብ ተወካዮች ምክር ቤት ሲያቀርቡ ነው የውጭ ግንኙነት ሰላም ጉዳይ ኮሚቴ ሲያቀርቡ ይህንን የተናገሩት የሰላም ሚኒስትሩ አቶ መሐመድ እንድስ ባቀረቡት ሪፖርት ላይ የተፈናቃዮቹ ወደ ቀያቸው ለመመለስ የፈረሰባቸው ቤቶች ገንብቶ ወይም ትራንስፖርት አመቻችቶ ማጓጓዝ ቢሆንም ግን ይህ እንደተቸገሩ ነው የገለጹት። ነገር ግን እነሱ ለ ተፈናቃዮቹ መመለስ ፈቃደኞች አሉ ነው። ላብነት በፌዴራል መንግስትና በህወሓት መካከል የፕሪቶሪያ ሰላም ስምምነት ከተደረገ በኋላ በትግራይ ክልል በኩል እስካሁን ፈቃደኛ አልሆኑም፣ ግለሰቦቹን ወይም ተፈናቃዮችን ወደ ቦታቸው እንዲመለሱ አልቻልንም ሲሉም ተናግረዋል። አሁን ወደ ውጭ ዜናዎች እናመራለን። ህንድ በወታደራዊ ጥቃት ለመፈፀሟ ማቀዷን ታማኝ መረጃ ምንጮች ገለጹ። በተለይም የፓኪስታን ማስታወቂያ ሚኒስትር ህንድ በሚቀጥሉት አራት ሰዓት እስከ ሰላሳ ስድስት ሰዓት ውስጥ ወታደራዊ ጥቃት ለመሰንዘት እንዳሳበች እና ሀገሪቱ ታማኝ መረጃ አላት ሲሉ ነው የተናገሩት በተለይም በህንድ ስር የሚተዳደረው የካሽሚር ግዛት ላይ ባለፈው ሳምንት አስድስት ቱሪስቶችን የገደለው ጥቃት ከጀርባ ታጣቂዎች ትደግፋለች ስትል ነው የገለጸችው በተደጋጋሚ ጊዜያቶች አገራችን ላይ እየደረሰ ያለው ነገር አሳስቦናል ስትልም አክላ ተናግራለች ኢስላማባድ ክሱን የሀሰት ስትል ውድቅ አድርገዋለች ታራን እንዳሉት ከሆነ ህንድ ጥቃት ጥፋቱ ልትፈጽም ላሰበችው እርምጃ እንደ ሰበብ ለመጠቀም የታቀደ ነው ስትል ነው ፓኪስታን የተናገረችው። እንዲህ አይነቱ የእንድ ወታደራዊ ጀብሩ በእርግጠኝነት እና በቆራጥነት ምላሽ ይሰጣል ሲሉ የፓኪስታን የመረጃ ሚኒስትር አታላር መናገራቸውን ቢቢሲ አክሎ ዘግበዋል። አሜሪካ። የአሜሪካ ዲቪ ሎተሪ በ2026 አሸናፊው ቅዳሜ ሚያዝያ 25 2017 ዓ ም ይፋ እንደሚደረግ ተገለጸ። ውጤቱንም ማረጋገጥ የሚችሉበትን በተቀመጠላቸው ዌብሳይት ላይ እንደሆነም ገልጸዋል። በዚህ አጋጣሚ የዲቪ ሎተር አሸናፊ ነን የሚሉ ከአሜሪካን ኤምባሲ የሚደውሉ ስላለ የሚያጭበረብሩ አካላትን ጥንቃቄ ልታደርጉ ይገባልም የሚልም መረጃ ተሰጥቷቸዋል። በጥንቃቄ መጓዝ ያስፈልጋል። በተለይም የተሳሳተ መረጃ በመስጠት ያጭበረብራሉ ተብሎ ተገልጧል። አሁንም ዶ አሜሪካ የአሜሪካን ባህር ኃይል መርከብ መስመጧ ተገለጠ። የአሜሪካ ጦር ጀት በቀይ ባህር ውስጥ ነው መስመጧ የተረጋገጠው የጀቱ ዋጋ ከስልሳ 60 ሚሊዮን ዶላር በላይ ነው ተብሏል። ጥቃቱ ፈጻሚዎቹ የውጡ ታጣቂዎች እንደሆኑም ተገልጿል። የአሜሪካ ባህር ኃይል ኤፍ አይ 18 ሱፐር ፓር ተዋጊ ዩኤስ ሃሪ ትሩማን አይሮፕላን አጓጓዥ መርከብ ላይ ነው ተንሸራቶ ወደ ባህሩ መውደቁ ደብዛው ጠፍቷል ነው የተባለ። ለዚህ ወንጀል አሁንም የተጠያቂ ኃይሎች እንዳሉም ተገልጧል። ከ60 ሚሊዮን ዶላር በላይ ዋጋ ያለው የጦር ጀት ካር ትሩማን ከአይሮፕላን አጓጓዥ መርከብ ላይ ነው እንዳይንቀሳቀስ እየተደረገ በነበረበት በቅቶት ወደ ባህሩ የተንሸራትተው ሰኞ ዕለት መሆኑ ነው የአሜሪካ ባህር ኃይል መግለጫ የሰጠው። አደጋው ከፍተኛ ነው ሲሉም ገልጦታል። የባህር ኃይሉ አንደኛ መርከበኛ መጠነኛ ጉዳት የደረሰበት ሲሆን የጦር ወደ ባህሩ እየተሸራተተ በነበረበት ወቅት ፓይለቱ ዘሎ በመውጣት ህይወቱን ማትረፍ መቻሉ ነው የተገለጸው። በመጨረሻም ሱዳን የደቡብ ሱዳን ጦር የኢትዮጵያን ድንበር ተሻግሮ በመውረር በጋምቤላ ክልል አንድ ወረዳ የሚሆን አካባቢ መቆጣጠሩ ተሰማ ባንዲራውንም ሰቀለ ። ጦሩ በደረሰበት አካባቢ የኢትዮጵያን ሰንደቅ ዓላማ አውርዶ በምትኮ የደቡብ ሱዳን ሰንደቅ ዓላማ መስቀሉ ነው የተገለጸው። በድንበር አካባቢ ምንም አይነት የኢትዮጵያ ወታደሮች ባለመኖራቸው ምክንያት የሱዳን መንግስት እንደፈለገ እየተንቀሳቀሰ መሆኑ ተገልጿል። ራሱን መከላከያ ስራ በሚል ስም የሚጠራው የሀገር ድንበር ለማስከበር ተቋቁሞ የነበረው የኢትዮጵያ ጦር ደግሞ በተለይም በአማራ ክልል ውስጥ ተሰልፎ ዛሬም ህዝብ በመጨፍጨፍ ላይ እንደሚገኝ ነው የተገለጸው። አገዛዙ በአራቱም ማዘን የሀገሪቱ ድንበር ሲጠብቁ የነበሩ ወታደሮችን አንስቶ በአማራ ክልል አስገብቷቸዋል። ድንበሮች ተጥሰዋል። በሀገሪቱ የነበሩ ወታደሮች ዛሬም ምንም አይነት ጥበቃ ሀገሪቱን እንደማያደርጉ ነው የተገለጸው። ሀገሪቱ የነበራት ሙሉ ጦር ማለትን ሜካናይዝድ ክፍለ ጦርን ጨምሮ ከምድር ኃይል እስከ አየር ኃይል ከባህር ኃይል እስከ አየር ወለድ ኮማንዶ ድረስ ይዞ ከአማራ ክልል ጦርነት እያደረገ የሚገኘ ብልጽግና ቡድን ያሰማራቸው ወታደሮች የተፈለገውን ውጤት ማምጣት ሳይችሉ የፋኖ ፈሙዝ ላይ እየቀሩ ቢሆንም፣ ይሁን እንጂ ዛሬም ጭምር እየተወሰደ ያለው እርምጃ በጣም አሳዛኝ ነው ብለዋል። በጣም በርካታ አካባቢዎችን በቁጥጥር ስር ያደረገው የፋኖን ለማዋጋት አይደለም፣ በድንበር አካባቢ ለመጠበቅ የሚደረገው እንቅስቃሴ የከሰረ መሆኑ ነው የተገለጸው አሁን ማንም እየገባ ድንበራችንን እየወረረው ነው የሚገኘው። ሱዳን በተደጋጋሚ ወደ ጋምቤላ ክልል በመግባት እየተቆጣጠረች ባንዲራዋንም እየሰቀለች የኢትዮጵያን ባንዲራ እያወረደች መሆኑ ነው የተገለጠው። ክቡራን ተመልካቾቻችንና አድማጮቻችን ለአሁን ያቀረብኩላችሁ የዘውዱ ሾው ፕሮግራም እነዚህን ይመስሉ ነበረ። በቀጣይ ከእናንተ ክቡራን ተመልካች አድማጮቻችን ጋር በምናደርገው የቀጥታ ውይይት እስከምንገናኝ ሰላም ጤና ይስጥልኝ እያልኩ የምሰናበታችሁ ዜናውን በማቅረብ እስካሁን ከእናንተ ጋር ቆይታ ያደረግኩት እኔ ዘውዱ መንግስት ነኝ። መልካም ጊዜ